ዕለተ ማክሰኞ ይሆናል። ዕለተ ማክሰኞ በሰሙነ ሕማማት ከሰኞ ቀጥሎ የምናገኘው የሰሙነ ሕማማት ሳምንት ነው። ይህ ማክሰኞ ብዙ መጠሪያዎች ይኖሩታል። ከኔ ጋር የምንመለከተው ሁለቱን ይሆናል። የመጀመሪያው ይህ ማክሰኞ የጥያቄ ቀን ተብሎ ይጠራል። ሰኞ ባደረገው የአንጾተ ቤተ መቅደስ ወይም ደግሞ ቤተ መቅደስን ባጸዳበት ምክንያት ሹመትና ስልጣንን ለሰው ልጅ የሰጠ ጌታችን ስለ ስልጣኑ በጸሐፍት ፈሪሳውያን ዘንድ የተጠየቀበት ነው። ይህንንም ክፉዎች አይሁዶች ጸሐፍት ፈሪሳውያንና ሰዱቃያን በጲላጦስ አደባባይ አቁመው ይህንን ስልጣን በምን ታደርጋለህ ብለው የጠየቁት ጥያቄ ነው። ጥያቄውም የመነጨው ከምድራውያን ነገስታትና ከሌዋውያን ካይናት ያይደል ትምህርትን ማስተማር ታምራትን ማድረግ፣ ገበያን መፍታትን በማን ስልጣን ታደርጋለ ይህንን ስልጣንስ የሰጠ ማን ነው ብለው የጠየቁበት አሳቻ ጥያቄ ነበረ እርሱም ጌታችን ሲመልስ እኔም አንድ ነገር እጠይቃችኋለሁ እናንተም ብትነግሩኝ በማን ስልጣን ይህንን እንደማደርግ እነግራችኋለሁ የዮሐንስ ጥምቀት ከወዴት ናት ከሰማይ ናትን ወይስ ከምድር ብሎ የጠየቀበት ጥያቄ ነው ዛሬም እኛ በዘመነ ሐዲስ የምንገኝ ምዕመናን ኦርቶዶክሳውያን በሙሉ ከማያምኑ ሰዎች ዘንድ የሚሰነዘርብን ጥያቄ ሁሉ ምላሽ የሚሰጠው ሳይሆን ልክ እንደ አምላካችን እንደ ጌታችን ኢየሱስ ክርስቶስ ጥያቄም በጥያቄ መመለስ እንደሚገባ እውቅበተ እምነታዊ ትምህርት የተሰጠበት የጥያቄ ዕለት ነው። እነርሱም እንግዲህ አመጣጣቸውና ጥያቄያቸው ለክፋት ስለነበር ከሰማይ ነው ብንል ለምን አልተቀበላችሁትም ይለናል፣ ከሰው ወገን ነው ብንለው ደግሞ ህዝቡ ሁሉ ዮሐንስን እንደ አባት ያከብሩታል፣ እንደ መምህር ይፈሩታልና ሕዝቡን እንፈራለን ምንስ ይሻለናል? ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም ከወዴት እንደሆነ አናውቅም ቢሉት ያን ጊዜ እኔም ይህንን በምን እንደማደርገው ሥልጣኔን አልነግራችሁም እንዳላቸው እንዳሳፈራቸው እንመለከታለን ማለት ነው። እንግዲህ ይህንን ጉዳይ ስንመለከት ቀድሞ አመጣጣቸው በክፋትና በጥርጥር የተሞላ በመሆኑ ጌታችን በእምነት ያልተጠየቀውን ጥያቄ እንደነሱ በጥርጥር ሐሳብ ያለውን ጉዳይ በክፉ ምላሻቸው ሳይመልስላቸው ቀርቷል። እንግዲህ ይህን ስልጣን ዳግመኛ በቢላጦስ አደባባይ ስልጣን ለእኔ ብቻ እንደተሰጠኝ ታውቃለህ ብለው ስልጣን በሰማይ ከእግዚአብሔር ካልተሰጠ በቀር ምንም ማድረግ አትችልም ብሎ የተናገረውንም በዚህ ላይ ማስታወስ ይገባል። ምክንያቱም አቦ ሊቃውንት በትርጓሚያቸው እንደሚገልጹልን ጎልማሳ በሚግስቱ ንጉስ በርስቱ፣ እግዚአብሔርን በመለኮቱ ሲመጡበት ማንም ርራይ እንደማያደርጉሉ ጌታችንም ስልጣኑ ከላይ ከእግዚአብሔር እንደሆነ ግን በሚገባ እንዳስተማረ ያሳየናል። ሁለተኛው ይህ የማክሰኞ ሰሙነ ሕማማት ልዩ መታወቂያው ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ላይ ረጅም የሆነ ትምህርት የሰጠበት የማጠቃለያ ትምህርቱ ነው። በዚህ ዕለት እንግዲህ በቤተ መቅደስ ረጅም ትምህርት በማስተማሩ የትምህርት ቀን ይሰኛል። ስለዚህ ኦርቶዶክሳውያን ምእመናን በሙሉ ይህንን ቀን ከሥራቸውም ከትምህርታቸውም ረፍት በማድረግ የእግዚአብሔርን ቃል ለመስማት በብርቱ የሚገኙበት ሰዓት ነው። ይህም ደግሞ ምንድን ነው ትምህርቱ ያለን እንደሆነ በማቴዎስ ወንጌል ላይ በምዕራፍ 21 ከቁጥር ስምንት ጀምሮ ስለ አንድ አትክልተኛ ታሪክ የተናገረው ትምህርት ነው። ትምህርቱ በጊዜው ከወይን አትክልት ጋር ፍሬ ከገበሬዎቹም ጋር አንድ ባሪያን ላከ። ይዘው ደበደቡት፣ ባዶውንም ሰደዱት። ዳግመኛም ሌላ ባሪያን ላከ። እርሱንም ወግረው አቆሰሉት፣ አዋርደውም ሰደዱት። ሌላም መልሶ ባሪያን ላከ። እርሱንም ወግረው አቆሰሉት፣ አዋርደው ሰደዱት። ድጋሚም አልበቃም። አራተኛም ባሪያ ላከ፣ እርሱንም ገደሉት። ከሌሎችም ከብዙዎችም አንዳንድ ገደሉ፣ ደበደቡ። የሚወዱ አንድ ልጁን ያፍሩታል አለ። እነርሱ ግን ወራሹ ነው እንግደለው ብለው ከወይኑ አትክልት አውጥተው ገደሉት ይላል። እንግዲህ የወይን አትክልተኛው ጌታ ምን ያደርጋቸዋል? ምንስ ይመጣል? እነዚህንም ያጠፋል ብሎ ጌታ በወንጌል በሦስቱም ወንጌላውያን የተጠቀሱ የተጠቀሱትን ሰፊ ትምህርት ስለ ወይን አትክልተኛው ጠባቂ ተናግሯል። እንግዲህ በመጀመሪያ የተላኩት ነቢያትን የአብ ልጅ የተባለው እግዚአብሔር ወልድንም ልጄን ያፍሩታል ይፈሩታል ብለው የወይን አትክልተኛው ቢልክም እሱንም ጭምር አስረው ገለው እንደነበር ስለ ራሱ የተናገረበት ታላቅ የትምህርት ክፍል ነው። ይህንን እንግዲህ ኦርቶዶክሲያን ምዕመናን ከቤተ እግዚአብሔር ከቤተ መቅደስ ቀርበው ይህን ትምህርት የሚሰሙበት እለት ነው።